የማንም ክብር እንደሚጠበቀው የፅጌም ክብር ሊጠበቅ ይገባል። አንተ ግን አገኘሃት። ለጊዜስ ኖርማል ቀለበት ነው። እንደዚህ አይነት ቀለበት ይዞ ምን ማለት ነው እኮ። እኔ እናንተ ከልባችን ተፋቅደናል። ምንድነው በጣም እየፈጠንክ ነው። አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም፣ እንደት ናችሁ? ሜዳ ነኝ፣ አልሐምዱሊላ። እን እንግዲህ ዛሬ በአዲስ ማተናል ፅጌ እንግዲህ ፍቅረኛ፣ ያው የዳኒ ፍቅረኛ ምን ብላለች? ከና ክብሬ ነው ያገኘኝ በአረንግዝ ስለምን አዲስ ይሆናል ብላ ትላንት አውርታው ነበር እንዳያችሁት። እና ዳኒ ደግሞ ያደረገውን ነገር ካደረገ በኋላ ጽጌ፣ በአንቺ ምክንያት ነው በህይወት ከምፈጠሩት ነገሮቹ በሙሉ አንቺ ነሽ ጥፋተኛዋ፣ አንቺ ነሽ ተጠያቂው እያለ ወደ ጽጌ መጣ ማለት ነው። እንግዲህ ጽጌም ደግሞ እኔንም እኮ ከነ ክብር ነው ያገኘህኝ እና የማንንም ክብር ሲጠበቅ ደግሞ የኔ ክብር ማጠበቅ አለበት እና እሷ ከነ ክብራ ስላገኘሃት አረገዝኩ ብላ ከመጠች እኔንም ከነ ክብሬ ኮነ ያገኘኝ ብላ ሁለተኛ ወደ ሕይወቴ እንዳትመጣ አጠገብ ድርሽ እንዳትል ብላ ዳኒ እንደብድበው ገፍታው ሄዳለች ማለት ነው። ዳኒ ግን እኔ አንቺን ነው የምወድሽ ከአንቺ ጋር ማኖር ነው የምፈልገው ቢላትም እና ከኔ ጋር መኖር የምትፈልገው ሚስቴ ከወለደች በኋላ ልጄን ይዜ ማታ ያሳድግ ልትለኝ ነው። የሰው ልጅ ልታሳድገኝ ነው ምናምን ብላ ጽጌ በጣም ታናዳ የማይሆኑን ተናግራ ሄዳለች ማለት ነው። ያቺ ፍቅረኛውም ደግሞ ያው ቶሎ በማርገዟ በዳኒና በጽጌ መካከል ትልቅ ችግርን ፈጥራለች። ዳኒ አሁንም ቢሆን ይፈልግሽ አለው አልፈልግሽም አልልሽም ከንቺ ጋር ነው ህይወቴን መኖር የሚፈልገው ብልም ጽጌ ግን በፍጹም አልፈልግህም ህይወትህን ኑር፣ አገባ ውለድ፣ በቃ ህይወትህን ኑር። የኔ ህይወት አያገባህም፣ ቢታመም ቢሞት ቢኖር ምንም አያገባህም ብለው ዳኒን ልክ ልኩን ነግራው ነግረው ሄዳለች ማለት ነው። ዳኒ እንግዲህ አንዳንድ ጊዜ ችክል የምናደርጋቸው ነገሮች ዋጋ እንደሚያስከፍልም በደንብ እያሳየን ነው። የዳኒ ፍቅረኛ ደግሞ አርግዛ አይመስለኝም። እንደ እኔ እንደ እኔ አርግዛ ሳይሆን ዳኒ ከጽጌ ለመለያት የምታደርገው ሴራ ይሆናል እንጂ እንዴት በዚህ ፍጥነት ልታረግዝ ትችላለች? ይመስለኛል ዳኒና ጽጌ ለመለያት ይሆናል ብዬ አስባለሁ። እንግዲህ ሁሉም ተገርመው ቢሆንም ዳኒም ምንም ግራ ገብቶታል። በዚህ ፍጥነት ማርገዟ እሱ ጽጌን ለማስቀናት እና ጽጌ ወደ ራሷ ተማልሳ ዳኒን ለመቀበል ወይም ደግሞ ይቅርታ ለማደራረግ መፍትሄ ይሆናል ብሎ ባገባው ነገር ትልቅ ችግር መጥቶበት አሁን ደግሞ ለሁሉም ነገር ተጠያቂ አንቺ ነሽ ብሏታል። በጣም ይገርማል። እና ጽጌም ደግሞ ስታረግዝም እኔ ነኝ ጥፋተኛ ሲወለድ እኔ ነኝ ጥፋተኛ ትዳር ስት መሰረት ህይወትን ስትኖር እኔ ነኝ እንደ ጥፋተኛ ብላ በጣም ነበር የተጣላችሁ ማለት ነው። እና ከባድ ነገር የተፈጠረው ነበረ ማለት ነው። ጽጌና ዳኒ እንግዲህ ያው ምናልባት አንድ ላይ ፈጣሪ ብሎ እቺ ምስጡ ወይም ደግሞ ፍቅረኛው ካላረገዝች ያው እሱ ፈልጎ ለትደር ፈልጓት ስላልሆነ የቀረባት ካለረገዘች፣ ካውዝ የዳንና የዳኔና የጽጌ ፍቅር ይቀጥላል ማለት ነው። ካረገዘች ግን በችኩላም ይሁን ሳይወድ የገባበት ህይወት ዳን ይኖርበታል ማለት ይቻላል። ወደ ማርክ ደግሞ ስናልፍ ማርክ በጣም አዝኗል። እንግዲህ ልቡ ተሰብሯል። ከባድ ነገር ነው። የማርክ ፍቅረኛ ደግሞ ሁለት ጊዜ ዝግጅት አዘጋጅቶ ምናምን የጋብቻ ብቻ ጥያቄ ቢያቀርብላትም ቀለበቱን ለመቀበል በፍጹም ዝግጁ አይደለችም፣ ወይም ደግሞ ፈቃደኛ አይደለችም። ለምን የሚባል ነገር ደግሞ እንደተመልካች እኛንም እኛን ጥያቄ ይፈጥሮናል ማለት ነው። ዳኒ እንግዲህ ከአንድ ሁለትም ነው ይህን ቀለበት ይዞ የቀረበ እና ሁለቱም ጊዜ አንድ አይነት መልስ ነበር የሰጠችው፣ ጊዜው አይደለም ለምን ቀለበት ለማድረግ ትችላለ ብለዋለች። አሁን ግን አይ እኔ ሳስብክ ቀለበት ልታደርገኝ የምትቾክለው፣ የምትደብቀው ነገር የምትሻሸግ ነገር ወይም ደግሞ የተፈጠረ ችግር ያለ ይመስለኛል እና ለምንድነው ቀለባት ቀለበት ልታደርገኝ ሁል ጊዜ ምትቾክለው፣ እና ለዚህ ነገር ደግሞ ጊዜው አይደለም። አንተ ነኝ ገና ነኝ አንተ ነኝ ከልብ ተፈቃቀረን ቀለበት ጊዜውን ጠብቆ ይሆናል ብዬ ነበር። አንተ ግን ሁል ጊዜ ቀለበት እንዲያደርግ ትፈልጋለ። እና ምንድነው የተፈጠረ ነገር አለ ወይ ብላ ወደ ጥርጣሬ ማርት፣ በቃ ወደ ልባም ወደ ጥርጣሬ ምራው አለስ ማለት ነው። ከባድ ነው ምክንያቱም? እሱ ግን በጣም ስለመወዳትና ሊያጣት ስለማይፈልግ ቀለበታ ካደረጋት በኋላ ማንም እሷን እንዳይመኝ ወይም ደግሞ በቃ ባለትዳር ወይ ፍቅረኛ እንዳላት ሰው እንዳያውቅላት እና ዙሪያ ላይ ከሰው ካሌ እንድትጠበቅም የሆነ የማርክ አስተሳሰብ። እሷ ግን የሆነ ማርክ ልደበቅ እና ልደበቅ ስላችሁ የሆነ ነገር ወይም ደግሞ ሰው እያስቸገረው ስለሆነ ከሷ ጋር ቶሎ ቀለበት አድርጎ ከእንደዚህ አይነት ነገር ለመራቅ እንደዋሰባ ነው እሷ ያሰበችው። የማርክ አስተሳሰብ ግን እንደዚህ አይደለም። ማለትም ማርክ የራሱ የግሉ ሊያደርጋ ስለፈለጋ ነው ቀለበቱን እያፋጠናት ያለ። እሷ ግን ያሰበችው ምንድን የተፈጠራ ችግር አለ ወይ እና የሆነ በቃ የተደበቀ ነገር እንዳለ ወይም ደግሞ አንዳንድ ሳይፈለጉ ለመደበቅ ብሎ የሚያደርጉት ነገር የለ የሆነ ሰው አለኝ ለማለት ሳይፈቀሩ ፍቅረኛ አድርጎ አቅርቦ ፍቅረኛ አለኝ ለማለት ከሰው ለመደበቅ ወይም ደግሞ በቃ አለ። እንደዚህ አይነት ነገር ነው የተሰማት ማለት ነው። ቢሆንም ማርክ ችልጅን ከልቡ ወዷትና አፍቅሮ አምናት ስለሆነ የግሉ የራሱ እንዴት እንድትሆን የሰርጋቸው ቀን እስኪደርስ ድረስ በቀለበቱ በስሙ ሆነ እንድትጠብቅ ነው ሲመስለኝ፣ ፕሮግራም አድርጎ ቀለባትን ሊያደርጋት የፈለጋ። እሷ ግን በፍጹም ሁለቱም ጊዜ ቀለበቱን አልፈለገችም ማለት ነው። ለምን ይሁን ማለትም ስትታይ በጣም ትወድባለች፣ እሱ ደግሞ በጣም ነው የሚወዳት። ግን ቀለበቱን መቀበል ለምን ከበዳት ያኔ ከልብ የምትወደው ከሆነ ቀለበት የጣት ሽክም ነው ዋናው የልብ ፍቅር ነው ቀለበት ደግሞ ግዴታ ነው አንድ ፍቅረኛ ሞች ከሆኑት መለያችሁ በቀለበት ነው ስለዚህ እሺ ከልብ ውስጥ በጣም ታፈቅረዋለች እንበል ቀለበት መድረጉ አንዴ በአንዴ እሺ አላማ ሊቷ እንደ ሴትነት አድነቃታለው እሺ ጥሩ ነው ግን ሁለተኛ ጊዜ ደግሞ ለምን ቢብላ ገፋችው የሚባል ጥያቄ ያው እንደ ተመልካች ያሳስበናል ማለት ነው። ምክንያቱም ሴት ልጅ በአንዴ እሺ ማለት ተገቢ ባይሆንም፣ ግን ሁለተኛ ጊዜ ፕሮግራም አድርጎ ደግሞ እንደዚህ ቀለበቱን ይዞ ሲቀርብ አልፈለገችም፣ ፈቃደኛ አይደለችም እና በዚህ ሁኔታ ደግሞ ማርክም የማይሆን ነገር ውስጥ ገብቶ በጣም ታክዞ ደብሮት ነበረ ማለት ነው። እንግዲህ ለዛሬ ሲጀላቸው ያመጣቡት ይህን ይመስላል። ከተመቻቸው ላይክ፣ ሸር፣ ስብስክራይብ እያደረጋችሁ ቤተሰብ ሆኖ ፕሊዝ ሶስት ሺህ ያስገቡኝ ገዝ